እናታችን እንኳን አደረሱት፣ እንዴት ደስ እንዳላቸው በእውነት በፊታቸው ማየት ትችላላችሁ። እና የሁሉ ጎረምሳ ሰብስበው ሰርተው ሲያበሉ ሲበሉላቸው የእውነት በጣም ደስ ብሏቸዋል። መመረቅ ራሱ ቃላቱን አጡ ማለት ነው እና ጠፋባቸው ማለት ደስታቸው ማለት ነው እና በጣም ደስ ይላል። እንኳን አደረሱት የኔናት እድሜና ጤና ለእናቶቻችን እይስጥልን ማለት ነው። ካሜራማን ግን የእውነት ምን አለበት፣ ቅመምዬን ጎልተህ ብትቀርጻት፣ ምግቡን በመሀል ብታስቀምጧት ምን አለበት? ምክንያቱም ከወንዶቹ መሀል እሷ ብቻ ናት። ምስኪን ኔነት፣ አሳዘነችኝ የእውነት ብቻው እየበላች ማለት ነው። አይሆ ብርቋት ይሆን መብላት? እኔ እንጃ። ብቻ ያሙን ይሄ፣ እኔ የታዩኝ ጨረቃዎቹ ብቻ ናቸው። በእውነት ሁለታቸው ብቻ ናቸው የታዩኝና ያው ካሜራ እኮ እናንተ ዙም ስታረጉት ራሱ ጎልቶ ያወጣዋል ማለት ነው። እና ለማንኛውም ዛሬ ቀርተዋል። የቀሩበት ምክንያት ስላለ ነው። ትንሽ ቡታጀራ ሰላም አይደለችም። እግዚአብሔር መስገን አሁን ማምሻ እግዚአብሔር መስገን ሰላም ወርደዋል። ቀን መውጣትም አይቻልም ነበረ። ለዛ ነው የቀሩት። በኮሜንት እየጠየቃችሁ ይነበረ ምናምን ማለት ነው። ሀቤት ማለት ነው የሀቤት ቪዲዮ ዛሬ አይደለም የተቀረጸው። እንዴት እሱ ተቀርጾ እንዴት ምናምን እያላችሁ ነበረ። ዛሬ አይደለም የተቀረጸው ቪዲዮውን ማለት ነው። እና እግዚአብሔር ይመስገን አሁን ሰላም ወርዷል። ይሻላል። ለሀገራችን ጸልዩ በየእምነታችሁ። በእውነት ሰላም ለሀገራችን፣ የእውነት ሁሉም ነገር። እኛም መውጣትን መግባት የምንችለው ሀገራችን ሰላም ሲሆን ነው እና ሀገራችን ሰላም ያርግልን። ለሁላችን ልቦና ይስጠን ማለት ነው። እግዚአብሔር ይመስገን ስለሁሉም ነገር። ለዛን ነው ቀር ጨረቃዎቹ ብዙዎቹ ቀሩ ቀሩ ቀሩ ኮሚኒቲ ላይ ማለት ነው፣ እያላችሁ ነበረ። እንግዲህ የሰው መውደድ ይስጠን፣ የሰው ፍቅር ይስጠን ማለት ነው፣ ለሁላችንም ማለት ነውና ለማንኛውም እግዚአብሔር ይመስገን ስለሁሉም ነገር ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ተቀላቀሉን። የቆያችሁኝ እንኳን ደህና ቆያችሁኝ። ውድ የሰኒ ቤተሰቦች በላይክ ላይክ እያደረጋችሁ ብታረጉ ደስ ይለኛል። የምሬ ነው። ሙላችሁና ሰላማችሁ ይዛለኝ።